ሩታዬ የኔ ቆንጆ፣ እንኳን ደሳለሽ፣ እየኔ ውድ እንኳን ከቤተሰቦችሽ ጋር በሰላም ተገናኘሽ። እነዚህን የመሰሉ ወርቅ አባትና እኚህን የመሰሉ ወርቅ እናት እያለሽ ነው አዲስ አበባ ላይ ቁጭ ብለሽ ባይተዋር ሆነሽ የአቤልና የቡርኬ መጫወቻ ስትሆኝ እኛ በጣም አዝነንም ነበረ። ዛሬ ግን የእውነት በጣም ደስ ብሎናል። እነዚህን የመሰሉ ቤተሰቦች በጣም ነበረ። አባትየው በተለይ አጠይቁኝ ቀልዳቸው፣ ስለ ትዳርም ሲመክሯትም ነበረ እና ምክራቸው ቀልዳቸው የማይጠገብ እኚህን የመሰሉ አባትና እናት እያለሽ አዲስ አበባ ላይ ባይተዋር መሆንች በጣም ያናደን ነበረ። እግዚአብሔር ይመስገን እንኳን በሰላም ተገናኘች። እናቷ ራሱ እንዴት እንደተደሰቱ አጠይቁኝ ቤተሰቦች። የኔ ትንሽዬ ልጅ እንኳን ሰላም መጣሽልኝ ናፍቀሽ ነበር እያሉ በቃ ምን ልበላችሁ እናትየው እንዴት እንደሆኑ አባትየው ራሱ ማለት ነው እና እነዚህን የመሰሉ ቤተሰብ እያለሽ አዲስ አበባ ላይ ባይተዋር ሆነሽብን ነበር። ዛሬ ግን ያው ከቤተሰቦችሽ ጋር በመቀላቀልሽ ደስ ብሎናል። ለእናትሽም ለአባትሽም እግዚአብሔር ረጅም እድሜና ጤና ይስጥሽ። ምንም ምንም ምንም ብታጪ ብጠቁሪ፣ ብትታመሚ፣ ምንም ብትይ የማይጥል ቤተሰብ ነው። ምንም ብትሆኑና እንኳን ከቤተሰቦችሽ ጋር ተቀላቀልሽ። ዛሬ እንግዲህ ያው በፖሰት ፖስት ላይም ያንን እንትን ከሆድሽ የራቁትሽን ፎቶ ላይም እኔም በነገራችን ላይ ቤተሰቦች በሱ ፎቶ ብዙም አልተስማማውም፣ ልክም አይደለም። የዛሬ ፎቶ የሩታ ማለት ነው፣ ግን እንደዚህ ጥሩ አይደለም። ግን ያው ብዙዎቻችሁ ተቃውሞ አንስታችኋል። ሩታዬን የምትወዱ በሙሉ ሩታዬ እንዴት እንደዚህ ሆድሽን ገልጠሽ ወዴት እየድን ነው በማለት ያው ብዙዎቻችሁ ያው ኮሜንታችሁ ያሳዝን ነበር እንዴት እያላችሁ ነበረ እና የዛሬው አለባበስ እኔም በበኩሌ እውነት ለመናገር አልደገፍኩትም። እውነት ለመናገር አልደግፈውም። የዛሬ ሩታን አለባበስ እኔም አላማረኝም፣ አልደግፈውም። ቀሚስ ነው እሷ የሚያምርባት የሴትነት ወጉም አሁን ላለችበትም ሁኔታ የሚያምርባት ቀሚስ ነበር። ያው አሁን ጊዜ አመጣሽ ነገር ያው እንግዲህ ወጣቱንም ወደ አልሆን አቅጣጫ እየወሰደ ነው እና ያንን ተከትላም ይመስለኛል ሩታ ዛሬ የፖስተቹ ፎቶ እንደዚህ አይነት ፎቶ ለሚዲያ ሳይሆን

ለስልኳ ላይ ለራሷ ነው እንጂ ሚዲያ ላይ እንደዚህ አይነት ፎቶ ያው ኦዲየንሱ በሙሉ ሊቀበለው አልቻለም። ለማንኛውም ሩታ ከምንም በላይ ያው ከዚህ በኋላ እንደምታስተካኪ ተስፋ እናደርጋለን። ምክንያቱም ኦዲየንስ ክብር ነው። የኦዲየንስ ድምጽ በደንብ መሰማት አለበት። የሆነ ነገር ቪዲዮን፣ ፎቶ ሲለቀቅ ደግሞ ኦዲየንሱን የሚመጥን የኦዲየንሱን ክብር የማይነካ የአንቺንም ክብር የማይነካ መሆን አለበት ማለት ነው። ስለሚወዱሽም ስለሚያከብሩሽም ዛሬ በፖስተችው ፎቶ ላይ ዛሬ እንግዲህ ተቃውሞ አስነስተዋል ማለት ነው። ቤተሰቦች ይቅርታ አድርጉላት። እንግዲህ ምን ይደረጋል? ወጣትነት ከባድ ነው። ልክ አይደለም የዛሬ አለባበስ እኔ ልክ አይደለም ብዬ ነው ማስበው እና በተረፈ ከምንም በላይ ግን እኔ የመጣሁበት ዋና ነጥቤ የሮታ ያው ከቤተሰቦቿ ጋር ከእናት ከአባቷ ሌሎቹን ባታገኝም ከእነሱ ጋር ተገናኝታ አባትየውም ደስ ብሏቸዋል። እናትየውን ማጠይቁኝ የእውነት ነው የምላቸው ስመው ስመው ስመው በቃ ምን ልበላችሁ ና አሁን በደ ባርገው ድብን አድርገው እንግዲህ ስትወልጂ በደንብ አርገው ያረሱ ሻል ብዬ ተስፋ አድርጋለሁ። በእናት እጅ መታረስ ቀላል እድለኝነት አደለም። ቤተሰቦች የእውነት ወልዳችሁ በእናት እጅን መታረስ የመሰለ እድለኝነት የለምና። ሩታም እንግዲህ እናትሽን እግዚአብሔር እድሜና ጤና ሰጥቶልሽ ያው በሳቸው እጅ እንድታረሽም ለሳቸውም እድሜ ስለሰጣቸው ለአባትሽም በጣም ነው ደስ የሚለው። እነሱንም ድጋሚ ያው የመጀመሪያቸው ባይሆንም ያው በመጨረሻ ልጅ ሩታ ስትመስለኝ የመጨረሻ ልጅ መሰለችኝ። እናቷ ሲናገሩ እንደሰማዋት የመጨረሻ ልጅ የትንሿ እያሉ ነበረና ለቤቱ የመጨረሻ ልጅ መሰለችኝና እና ያው እንግዲህ የመጨረሻ ልጅ እንግዲህ አያት ልታደርግ ነው። አባቷም በጣም ደስ ብሏቸው ነበር። ነገር እናትየውን በጣም ደስ ይላል። እናትና አባትን የመሰለ ነገር በዚህ ምድር ላይ ምንም ነገር የለም። ቤተሰቦቼ፣ የእውነቴን ነው የምላችሁ። ምንም ቢከፋችሁ መሸሸጊያችሁ እናት የእውነት እናት አንድ ሆነች እንጂ እናት ሺህ ብትሆን ራሱ የእውነት ይህ ነው የምላችሁና ሩታየ ዛሬ ከቤተሰቦች ጋር ስለተቀላቀልሽ እኔም ኦዲየንስ ሰዎችሽ የሚወዱሽ የሚያከብሩሽ በሙሉ ደስ ብሏቸዋል። እግዚአብሔር ይመስገን። እንኳን ወደ እነዚህ የመሰሉ ወርቅ ወደ መሰሉ አባትና እናትሽ በሰላም ተቀላቀልሽንን፣ የኔ ውዶች ማለት ነው። ዛሬ እንግዲህ ሩታ በገባችው እንግዲህ ቪዲዮ ለቅላችኋለሁ። ከቤተሰብ ጋር ስቀላቀል ባለችው መሰረት ከቤተሰብ ጋር እንግዲህ ተቀላቅላለች። እግዚአብሔር ይመስገን። እንግዲህ በማዘር እጅ በደንብ ተደርጋ እንግዲህ ልትታረስ ነው ማለት ነው። በሰላምም እንግዲህ ትውለድልን። እንግዲህ ዛሬ ያለው ቪዲዮ ነው። ቤተሰቦች ቪዲዮዋንም ላይ ካርጉ። ቤተሰብ ያሉ ናችሁን፣ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ።